ሰላም ጤና ይስጥልን ውድ ተመልካቾቻችን የለተሮብ ጥቅምት 26 2018 ዓ.ም ተመረጥ የምሽት የናሁ ስፖርት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢየሩሳሌም አጥናፉ ነኝ፣ አብራችሁን ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ ስፖርት ዜናችን ስናልፍ ያሴ ካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የሚሳተፈው የኢትዮጵያ ብሔራዊ ቡድን የአምስተኛ ቀን ልምምዱን ሰርቷል። በኢትዮጵያ አስተናጋጅነት ከህዳር 6 ጀምሮ የሚከናወነው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ በምድብ አንድ ከሶማሊያ፣ ኬንያ፣ ሳውት ሱዳንና ሩዋንዳ ጋር የተደለደለውና በአሜሪካዊ አሰልጣኝ ቤንጃሚን ዚመር የሚመራው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የአምስተኛ ቀን ልምምዱን በአበበ ቢቂላ በዛሬው ዕለት ሰርቷል። ብሔራዊ ቡድኑ በትላንትና ሁለት በአዲስ አበባ ስቴዲየም ከሸገር ከተማ ጋር የልምምድ ጨዋታ አድርጎ ሁለት ለሁለት የተለያየ ሲሆን በጨዋታው ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራና ዋና ስራ አስፈጻሚው ባህሩ ጥራውን ተገኝተው ቡድኑን አበረታተዋል። በሁለት ምድቦች ተከፍሎ በአስር ቡድኖች ቡድኖች መካከል በድሬዳዋና በአበበ ቢቂላ ስቴዲየም በሚደረገው በዚህ ውድድር ኢትዮጵያ የመጀመሪያ ጨዋታዋን ከራንዳ አቻዋ ጋር የምታከናውን ይሆናል። ኢትዮጵያ ውድድሩን ለሶስተኛ ጊዜ ስታዘጋጅ ለመጨረሻ ጊዜ ባዘጋጀችው የአበበ ቢቂላ ውድድር የሶማሊያዊ ብሔራዊ ቡድን አሸናፊ በመሆን ዞኑን ወክሎ ሞሮኮ ላይ ለአፍሪካ ዋንጫ መሳተፍ ይታወሳል። ወደ ሌላኛው የሀገር ውስጥ ስፖርት ዜናችን ስናልፍ የኢትዮጵያ አትሌቲክስ ፌዴሬሽን አርባ ሶስተኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር በልዩና በታላቅ ድንቀት የፊታችን እሁድ ጅማሮን ያደርጋል። በክልሎች በከተማ አስተዳደሮች ክለቦች ክለቦችና የአትሌቲክስ ማሰልጠኛ ማዕከላት ውስጥ የሚገኙ አትሌቶችን በውድድር በማሳተፍ የእርስ በርስ የልምድ ልውውጥ እንዲያደርጉ እድል ለመፍጠርና ኢትዮጵያን ወክሎ በአሜሪካ ፍሎሪዳ በሚካሄደው 46ኛው የዓለም አገር አቋራጭ ሻምፒዮን የሚሳተፉ አትሌቶች ለመምረጥ ዓላማ ባደረገው በዚህ ታላቅ ውድድር በርካታ አትሌቶች ይሳተፋሉ። አራት ቀናት ብቻ በቀሩት በዚህ ውድድር ሁሉም በሮች ከጠዋቱ 12 ሰዓት ጀምሮ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 በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን ኢትዮጵያን መክፈቻችን ካሽጎ ነው መላኪያችን ካሽጎ የአዲሱ ትውልድ ብራንድ እነሆ የምስራች የአስር አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።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 ተመልካቾቻችን ወደ ባህር ማዶ ስፖርታዊ መረጃዎቻችን ስንሸጋገር የአውሮፓ ሻምፒዮንስ ሊግ ውድድር መድረክ የአራተኛ ዙር ጨዋታዎች ዛሬ ምሽትም በተለያዩ አውሮፓ ከተማ ስታዲየም ቀጥለው ሲከናወን፣ በተለይ የእንግሊዙ ክለብ ማንቸስተር ሲቲ በሜዳው ኢታድ ስቴዲየም የጀርመኑን ክለብ ቦርሻ ዶርትመንድን የሚያስተናግድበት ጨዋታ ከወዲሁ ትልቅ ግምት አግኝቷል። የአሁኑ የውሃ ሰማያዎቹ የፊት መስመር ተጫዋች አርሊንግ ብራውታላንድ የቀድሞ ክለቡን በሚገጥምበት በዚህ ተጠባቂ ጨዋታ የጨዋታው ልዩነት ፈጣሪ ይሆናሉ ተብለው ቅድመ ግምት ከተሰጣቸው ተጫዋቾች መካከል አንዱ ሆኗል። ሁለቱ ቡድኖች በመድረኩ በዘንድሮ ዓመት ባከናወናቸው ሶስት ሶስት ጨዋታዎች እኩል ሰባት ሰባት ነጥቦችን በመያዝ በደረጃ ሰንጠረጁ ላይ ስምንተኛና ዘጠኛ ስፍራ ላይ ተቀምጠዋል። የዛሬውን ጨዋታ በአሸናፊነት ማጠናቀቅ የሚችለው ቡድን መሪ ስፍራ ላይ ወደሚገኙት ክለቦች ተርታ ለመጠጋት የሚያስችለው ይሆናል። በዶርትመንድ በኩል ሁሉም የቡድኑ ተጫዋቾች በመልካም ጤንነት ላይ የሚገኙ ሲሆን፣ በባለሜዳው ማንቸስተር ሲቲ በኩል ግን ማቲዮ ኮቫቺች በጉዳት ምክንያት የምሽቱ ጨዋታ እንደሚያመልጠው የቡድኑ አሰልጣኝ ፔፕ ጋርዲዮላ ተናግሯል። በሌሎች ጨዋታዎች ኒውካስል ዩናይትድ ከአትሌቲክ ቢልቦ፣ ካራባክ ከቼልሲ እንዲሁም ኢንተር ሚላን ከካራይት ጋር ዛሬ ምሽት በኩል ተመሳሳይ ጊዜ ጨዋታቸውን የሚያደርጉ ይሆናል። ወደ ሌላኛው የባህር ማዶ ስፖርት የዜናችን ስናልፍ የሴሪያው ተሳታፊ ክለብ ጄኖዋ አዲስ አሰልጣኝ ለመሾም ስለመቃረቡ ተዘገበ። በቅርቡ ከውጤት መጥፋት ጋር በተያያዘ አሰልጣኝ ፓትሪክ ቬራን ያሰናበተው ክለቡ፣ አሁን ላይ እየወጡ ባሉ መረጃዎች ደግሞ በምትኩ አሰልጣኝ ዳንኤል ዴሮዚን ለመቅጠር በንግግር ላይ እንዳለ በመዘገብ ላይ ነው። ክለቡ በዘንድሮ ዓመት የውድድር ዘመን በሴሪያው ባከናወናቸው አስር ጨዋታዎች በስድስቱ ሽንፈት ሲያስተናግድ ማሸነፍ የቻለው አንድ ጨዋታ ብቻ ነው። በዚህም ክለቡ በሴሪያው የደረጃ ሰንጠረዥ ስድስት ነጥቦችን በመያዝ ወራጅ ቀጠና ስፍራ ላይም ተቀምጦ ይገኛል። ይህንንም ተከትሎ አዲስ አሰልጣኝ ለመቅጠር የወሰነው የክለቡ ቦርድ ጣሊያናዊን አሰልጣኝ ዳንኤል ዴሮዚን በዋና አሰልጣኝነት ለመሾም መቃረባቸውን ታላላቅ የጣሊያን የመገናኛ ብዙሃን ዘግበውታል። በመጨረሻም የሪያል ማድሪዱ የፊት መስመር ተጫዋች ቪኒ ጁኒየር በቀጣይ ወደ ሌላ ክለብ የሚያመራበት ሁኔታ እየሰፋ መምጣቱ ዘገባዎች ያሳያሉ። እንደ ዘገባዎቹ የወሬ ምንጭ ከሆነ ብራዚላዊ እግር ኳሰኛ ቬኒ ጁኒየር አሁን ላይ በክለቡ ውስጥ ባለው ሁኔታ ደስተኛ አለመሆኑን ዘግበዋል። የቡድኑ አሰልጣኝ ጃቪ አሎንሶም ቢሆን ተጫዋቹ ባለው የእግር ኳስ ብቃት ሳይሆን ሜዳ ላይ በሚያሳየው አላስፈላጊ ጸያፍ ባህሪ ደስተኛ አለመሆኑን አስነብበዋል። በተለይ አሁን ላይ የቡድኑ አጋሩ ክሊያን ሙባፔ ቡድኑን ከተቀላቀለ ጀምሮ በደጋፊው ዘንድ ቀድሞ ለእርሱ የሰጠው የነበረው ክብርና ሙገሳ እንደተነጠቀው እንደሚያስብ ዘገባው ጠቅሷል። ይህንን ተከትሎ ተጫዋቹ በቀጣይ የዝውውር ገበያ ክለቡን ለቆ ወደ ሌላ ክለብ ለማምራት እያማተረ እንደሚገኝ ተገልጸዋል። የዚህን የእግር ኳስ ባለተሰጥኦ መዳረሻ ደግሞ ምናልባትም ትልልቆቹ የእንግሊዝ ክለቦች ሊሆኑ እንደሚችሉ ዘገባው ጠቁሟል። የዕለተ ሮብ፣ ጥቅምት 26 2018 የነው ስፖርት ዜናዎቻችን የተመለከታችሁትን ይመስል ነበር። ከዜናዎቹ ጋር ኢየሩሳሌም አጥናፉ ነበርኩኝ። መልካም ምሽት።